አሰላሙ ዓለይኩም፣ በአዲስ ቪዲዮ ተመልሰናል። ጀነት አላህና መልእክተኛውን ለሚከተሉት አላህንም ለሚፈሩት ሰዎች የተዘጋጀች የድሎት ሀገር ናት። እርሷም ትልቅ የሆነች ስጦታ ነች። ጀነትን አላህ ለባሮቹ አሳምሮ አስቀምጧታል። ዓይን አይቶት ከሚያውቀውም ነገር ሁሉ ይበልጥ ያማረች፣ ነፍስም ከምትረጋጋባቸው ነገሮች ሁሉ የበለጠች የእርካታ ቦታ ነች። አላህም ለወዳጆቹ መቀመጫ ቦታ አድርጓታል። በመልካም ነገሮችም በእዝነቱም በውዴታውም እና በሚያስደስቱ ነገሮችም ሞልቷታል ነዋሪዎቿም በሽታ ጭንቀት ችግር አያገኛቸውም። ሌላው ቀርቶ መጸዳዳት እንኳን በጀነት ሀገር የለም የጀነት መሬትም ጥሩ ሽታ ያለው ሚስክና ዘዕፈራን ነው ግና አንድ ጥያቄ ይነሳል እርሱም ጀነት ያለችበት ስፍራ የት ነው ስፋቷስ ምን ያህል ነው የሚል ነው የዚህን ጥያቄ ምላሽ በዚህ ቪዲዮ የሚያገኙ ይሆናል እስከ መጨረሻው ይከታተሉን። ከመጀመራችን በፊት ግን እንደዚህ አይነት ቪዲዮዎች እንዲያገኙ ላይክ፣ ሼር፣ ሰብስክራይብ ማድረጉን አይዘንጉ። በመጀመሪያ ጀነት የት ነው ያለችው የሚለውና ያለን አሁን ላይ ጀነት ያለችው ሰማይ ላይ ነው። ለዚህ ማስረጃችን አላህ ስብሓነሁ ወተዓላ በተከበረው ቁርአኑ በሱረቱ ነጅም بسم الله الرحمن الرحيم ወለቀድ ረአሁ رآه نزلة أخرى

ወረዋ ኢብኑ አቢዱኒያ ቢኢስናዲህ አንቀታዳ ኢብኑ አቢዱኒያ ደግሞ ከአንቀታዳ ይዘው እንዲህ ይላሉ፣ ጀነት በሰባተኛው ሰማይ ላይ ነው ያለችው። ጀሃነምም ደግሞ በሰባተኛው ምድር ላይ ነው ያለችው። ለዚህ ንግግራቸውም የተወሰኑት የኢስላም ሊቃውንት እንደ ማስረጃ ያደረጉት ከሃዲዎች በጥዋትና በማታ በበርዘኽ ዓለም ወይም በቀብር ውስጥ እያሉ በቀን በቀን ወደ ጀሃነም እንዲቀረቡና ሁኔታውን ከአሁኑ እያዩት እንዲቆዩ ይደረጋሉ የሰማይ ደጃፎችም አይከፈቱላቸውም፣ የሚለውን ይዘው ነው። ይህም ጀሃነም ከምድር በታች መሆኗን ያሳይልናል ይላሉ። አቡ ናዒም ከኢብኑ አባስ ይዞ እንደተናገረው ደግሞ እንዲህ ይለናል። ጀነት በሰባተኛው ሰማይ ላይ ነው ያለችው። አላህም በፍርዱ ቀን ግን በፈለገው ቦታ ያደርጋታል። ጀሃነምም ደግሞ በሰባተኛው ምድር ስር ነው ያለችው ብለዋል። የተወሰኑት ዑለሞች ደግሞ ጀነት በአራተኛው ሰማይ ላይ ነው ያለችው ይላሉ። በዚህም ማስረጃቸው ሙሐመድ ኢብኑ ዓብዲላ ከአቢ ዘዕራ አቢ ዘዕራ ደግሞ ከአብደላህ ይዞ የተናገረው ንግግር ነው። አብደላህ እንዲህ ይላል፦ ጀነት በአራተኛው ሰማይ ላይ ነው ያለችው በፍርድ ቀን በሆነ ጊዜ ግን አላህ በሻው ስፍራ ያደርጋታል። ጀሃነምም በሰባተኛው መሬት ላይ ነው ያለችው የፍርድ ቀንም በሆነ ጊዜ አላህ በሻው ስፍራ ያደርጋታል። ቡኻሪና ሙስሊም በዘገቡት ዘገባ ደግሞ

የትኛው ሰማይ የትኛው ምድርስ ነው ለጀነት የሚበቃት አሉ ሰዎችም በአይነ ሄ ታዲያ ይት ነው ያለችው ሲሉ ጠየቋቸው ድጋሚ አነስም ፈውቀ ሰማዋት السبع تحت العرش እርሷም ነው ያለችው ከሰባተኛው ሰማይ በላይ ከአርሽም ስርናት አሉ ከታዳም ጀነት ከሰባተኛው ሰማይ በላይ ነው ያለችው ጀሃነምም ደግሞ ከሰባተኛው ምድር በታችን ያለችው ብሏል

አላህ ጥራት ይገባውና ቀኑ በመጣ ጊዜ ሌሊቱ የት ሂዶ ነው? አሉት። አዕመሽና ሶፍያኑ ሰውሪ ሹዕባም ደግሞ ከቀይስ ብኑ ሙስሊም ቀይስም ከጧሪቅ ብኑ ሺሃብ ይዞ እንዲህ ይለናል ከያሁዶች የሆኑ የተወሰኑ ሰዎች ታላቁን ሰሓበ ዑመር ብኑ ልኸጣብን እንዲህ ብለው ጠየቁት ይላል። ጀነትስ ስፋቷ እንደ ሰማይና ምድር ያህል ነው፣ እሳትስ የት ነው ያለችው? አሉት። ዑመርም እስኪ ንገሩኝ ቀኑ በመጣ ጊዜ ሌሊቱ የት ሂዶ ነው? ሌሊቱስ በመጣ ጊዜ ቀኑ ወደ የት ሂዶ ነው አላቸው። የሁዶችም ከተውራቱ ወስተህ ያወራህ ያህል ይመስለናል አሉት። ይህ የዑመር ኢብኑ አልኸጣብ ንግግር የተለያዩ አይነት ፍቺዎች ሊሰጡ ይችላሉ። ግና ይህ የሚያሳየን ነገር ቀንና ሌሊቱ እኛ የምናውቀው ቦታ ባይኖራቸውም፣ ግና ጊዜያቸውን ጠብቀው ሲመጡ እንደምናየው ሁሉ ልክ እንደዚሁ እሳትም

ከሰባተኛው ሰማይ ይዞ እስከ ምድር ድረስ በአይን ጭርፍታ በሆነ ፍጥነት በአንድ ያዳርሰው ነበር። እንደሚታወቀው ደግሞ ከመጀመሪያው ሰማይ ይዞ እስከ ምድር አምስት መቶ ዓመታትን ያስጉዛል። ከአንደኛው ሰማይም እስከ ሁለተኛው ሰማይም እንደዚሁ ርቀት አምስት መቶ ዓመታትን ያስጉዛል። እያንዳንዱ ሰማይም በዚህ አይነት ስፋት ይራረቃል። ሆኖም ግን መልአኩ ጅብሪል ይህንን ያህል ርቀት ያለውን ሰማይ በአይን ጭርፍታ ፍጥነት ወዲያውን ያዳርሰው ነበር። ታዲያ ጅብሪል ጀነትን ስፋት ሊለካ ወደ ጀነት አመራ። ሄደውም እጅግን ዓመታት እየበረረ ቆየ። ከዚያም ቆም አለና አላህ ሱብሓነሁ ወተዓላ እንዲፈቅድለት ችሎታንም እንዲሰጠው በድጋሚ የመብረርን ፍቃድ ጠየቀ። አላህም ድጋሚ ፈቀደለትና እጅግን ዓመታት እየበረረ ቆየ። አሁንም ጅብሪል ቆመ። ከዚያም እጅግን ዓመታት ዳግም የመብረርን ፍቃድ እንዲሰጠው ጠየቀ። ተፈቀደለትምና በረረ። ከዚህ ሁሉ እጅግ ዓመታት ጉዞ በኋላ ጅብሪል አንድ የጀነትን ህንፃ እየና ቆመ። ከዚያም ህንፃ ውስጥ ታዲያ አንዲት የጀነት ሴት የሆነች ሁረል አይን ብቅ አለችና እንዲህ አለች፣ ጅብሪል ሆይ ምን እያረክ ነው? ጅብሪልም አይ፣ እኔማ አለ የጀነትን ስፋት እየለካሁ ነው። እርሷም እንዲህ አለች፣ ጅብሪል ሆይ ነፍስህን አታትክም። አንተኮ ከመጀመሪያው በረራህ ጀምረህ እየበረርክ ያለሁ በኔ ግዛት ብቻ ነው። ጅብሪልም አንቺ ለመሆኑ ማነሽ? አላት። እኔማ አለችው እርሷም የአንድ አማኝ ሚስት የምሆነውን ነኛለች። ይገርማል! ጅብሪል እጅግ ዓመታትን በዛ ፍጥነት እየበረረ የነበረው የአንድን አማኝ በጀነት የተሰጠውን ግዛት ብቻ ነበር። ለሁሉም አማኝ ደግሞ የዚህ አምሳያ ግዛትን በጀነት አላህ ሱብሓነሁ ወተዓላ ይሰጣቸዋል። ሙስሊም በተጣራ ዘገባቸው ነቢዩ ሰለላሁ ዓለይሂ ወሰለም የበድር ዘመቻ ለዘመቱ ባልደረቦቻቸው እንዲህ አሉ፣ ቁሙ ኢለል ጀነቲ